ሩታ በዘመናዊ መኪና ሰርፕራይዝ ተደረገች። ሰርፕራይዝ ያደረጋት ማን ነው? ውዱ ባለቤቷ አብርሃም ታደሰ። ውዱ ባለቤቴ ሩታ ይገባሻል የወንድ ልጅ አባት አድርገሽኛል በማለት ዘመናዊ መኪና አበረከተላት። ይገባሻል፣ አንቺ ጠንካራ ሴት ነች፣ ጎበዝ ሴት ነች። ያንን ሁሉ አልፈሽ፣ ያንን ሁሉ መከራ ስቃይ አልፈሽ፣ ያለ ስም ተሰጥቶች አስተናግደች በሙሉ እዚህ ላይ ደርሰች። በእንደዚህ መልኩ ከማፍቀር ወደ ማግባት፣ ከማግባት ወደ መውለድ፣ ከመውለድ ወደ ልጅናትነት ልጅ አባትነት ስላደረግሽኝ ይገባሻል በሚል ዘመናዊ መኪና አበረከተላት። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አላችሁ ያለሁኝ አልሐምዱሊላሂ ረቢል አለሚን። ዛሬ ለየት ባለ ቪዲዮ መጥቻለሁ። ለየት ያለው ቪዲዮ እንግዲህ በአብርሃምና በሩታ ለይቼ ሰርቼ አላቅምና ትናንት ከትናንት ወደ ያሰራለሁኝ። እንግዲህ ያው እያንዳንዳቸው በዚሁ አጋጣሚ አብርሃምም ኦዲንሶቼ ብሏል ግሪስ ፋሚሊዎች እውነት ከቃል በላይ ናችሁ። ይገባችኋል። ምርጥ ፋሚሊዎች፣ ምርጥ እህቶች፣ ምርጥ ወንድሞች፣ ምርጥ ቤተሰቦች እንዳላችሁ ትናንትናም ያው በምስጋና ሲገልጻችሁ አይቻለውኝ። ይሄ ምንም ነገር እውነት ቃል የለም ቃል የለንም ለእናንተ ማለት ነው። በቃ በምን አይነት መልኩ ምን አይነት ፋሚሊዎች ምን አይነት ቲሞች እንደሆናችሁ ዋው፣ ያበዳችሁ በቃ እናንተ ማለት ተምሳሌቶች ናችሁ ለሰው ልጅ ውርቀት የሚያሳዝናችሁ ለሰው ልጅ የእርገት መንስኤ የሆናችሁ ምርጥ ፋሚሊዎች፣ ምርጥ ፋሚሊዎች እንደሆናችሁ እንግዲህ በትናንትናው ቪዲዮ ሁልጊዜ እንዳመሰገናችሁ ናችሁ፣ እንደተመሰገናችሁ ናቸው። የእኔ ምርጥ ቤተሰቦች ይገባችኋል። የእኔ ውድ ቤተሰቦች ሲል እንግዲህ አብርሽም ፍቅራቸውን ፍቅሩን ገልጾላችኋል። ይገባችኋል፣ የምር ድንቅና ጠንካራ ቤተሰቦች ናችሁ። ሩትሻ ይገባሻል፣ የልጅ እናትን አባትም ስለሆናችሁ። በዚሁ አጋጣሚ ባለፈው እያንዳንዳችሁ ገብቼ በቲክቶክ ጓደኞች፣ እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ፣ እንኳን ለዚህ አደረሳችሁ ብያለሁኝ። ዛሬ ደግሞ በድጋሚ ኮንግራጁሌሽን እንኳን ደስ አላችሁ። ይገባሻል፣ አንቺ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ያን ሁሉ መከራ ስቃይ ተጋፍጠሽ ደረጃ ደርሰሽ አሳይተሻል። ተምሳሌት ነሽ የሴት ልጅ ጠንካራ ሴት። ከደካማ ወንድ በስተጀርባ ጠንካራ ሴት አለች። ከጠንካራ ሴት በስተጀርባ ደካማ ሴት። እንደዚህ ነው መገዳደፍ፣ ሕይወት እንደዚህ ነው ሕይወት በራሷ ፈተና ናት። ያንን ሁሉ ፈተና፣ መከራ፣ ስቃይ በዙሪያችሁ ያላችሁ በጣም ምርጥዬ ምርጥዬ ቤተሰቦች አፍርታችኋል። ለብዙ እህቶችና ወንድሞች የስራ እድል ሰጥታችኋቸዋል። እውነት የእናንተ ይለያል ማለት ነው። የእናንተ ምርጥነታችሁ ይለያል። ማንም ሰው አድርጎት የማያውቀው ነው። በቃ የብዙዎቻቸውን እንባ ጠርጋችኋል። ጎበዝና ጠንካራዎች ናቸው። አብርሃም፣ በዚህ አጋጣሚ ልብን አይቀየርብህ። አዛኝነት፣ አዛኝ፣ አዛኝና አዛኝ በቃ ትቱህ ለሰው ልጅ የለውጥ መንገድ የምታሳይ ጀግና የዘመኑ ጀግና ና አብርሽም ብትሆን በማንኛቸውም ቦታ ላይ አታፍርም። ኮርተህ በኩራት ነው የምትንቀሳቀሰው። ያ ማለት የምሰራቸው ስራዎች ይመሰክራሉ። እውነት ለመናገር አንዳንድ ጊዜ ቆም ብለን ማሰብን የሚያክል ነገር የለም። በጭፍን ሲራመዱ ለነበሩት ሰዎች በፍቅር ፍቅር ምን እንደሆነ መስራት ምን እንደሆነ ትህትና ምን እንደሆነ በደንብ ሰርተህ አጉልተህ አሳይታቸዋል። የዘመኑ መርጥ ጀግና ሩታና አብርሃም ናችሁ፣ ለእኔ የእኔ ምርጦች ናችሁ። የእውነት በዙሪያችሁ ያፈራቸዋቸው ዩቱበሮች በሙሉ በሚሊዮን ይቆጠራሉ። መልካምነታችሁ በየቦታው ሂዳችሁ ከእናንተ ጋር የምትው የሰሩትን በመልካም ነገር አካውንት ከፍታችሁ በሉ ሰሮ በርቱ ብላችሁ ጠንክሩ ብላችሁ አጠንክራችሁ ከአብርሃን በፊት እየመጡ በጣም ብዙ ዩቱበሮች ነበሩ ግን እንደ አብርሃን ማንም የለ ማንም ማንም ለአንድ ሳምንት ለሁለት ሳምንት አብሮ ያሰራሃል ዩቱብ ቻናል ይከፍትልሃል ይሰጥሃል በርታ ጠንክር ይልሃል ይመጣል ያበረታታል ሸር ያደርግልሃል እንዲሁም ከኦዲንሶቹ ጋር ኦዲንሶቹ መልካሞች ስለሆኑ ገብቶ አግዙት አበረታቱት ይስራ ይበርታ በቻላችሁት አቅም እናንተ የመልካም ልብ ባለቤቶች ብሎ መልእክት ያስተላልፍላችኋል። እነሱ ምንም ነገር ቢሆን አያሳፍሩትም እና ፈጣሪ ሲወዳችሁ ሰው ይሰጣችኋል፣ በዙሪያችሁ መልካም ሰዎችን ያበረክትላችኋል። በእነዚህ አይነት መልኩ ነው ሩታም አብርሃምም በጥሩ ሁኔታዎች አድናቂዎቻቸው ጋር በጣም ጥሩ ነገር፣ ጥሩ ግንኙነት አላቸው፣ ተቀባይነት አላቸው። ያፈራቸውም በእነሱ ምክንያት ነው ማለት ነው። ኦዲየንሶቹ ምንም አያሳፍሩትም። ምንም አርጉልኝ ባላቸው ቁጥር ያረጉልታል፣ ሰብስክራይብ ያረጉለታል፣ ሼር ያረጉልታል፣ ያበረታቱልታል። እና አብርሃም እውነት መልካም ሰው ነህ፣ ልብን አይቀይርብህ። የመልካም ልብ ባለቤቶችም እንደዚሁም ምርጥ ምርጥ የሆኑ ኦዲንሶች አሉ። ትናንትና ኦዲንሶቹ አገላለጽ ይሄ የእናንተ ውጤት ነው የኔ አይደለም፣ ይሄ የእናንተ ነው። ስላደረጋችሁ ልኝ ነገር በሙሉ አመሰግናለሁ። ፈጣሪ ከቤተሰቦቻችሁ ከነቤት ቤተሰቦቻችሁ ይጠብቃችሁ፣ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ፣ ለሀገራችሁ በሰላም ያብቃችሁ፣ እኔ ብድር መክፈል አልችልም፣ ፈጣሪ ብድራችሁን ይክፈልላችሁ ብሎ ለኦዲንሶቹ ያስተላለፈው መልእክት አንጀት ነው የሚበላው ማለት ነው። እና ሰው ስትሆኑ እንደዛ ነው። ማን ነው እስኪ እንደ አብርሃም ዩቱበሮችን ያፈራ? እኔ ወላይ በጣም ብዙ ከሱ በፊቶች ሮያል ፋሚሊዎች ኃይሌ ሮያልን ኪያ የሚባለው ልጅ ይሄው ከከፈተ ስንት ዓመቱ? የለም፣ አያበረታቱትም፣ አያግዙትም፣ ቼክም አያረጉትም። እንደው ለእኔ በጣም ብዙ ጊዜ ጥሩ ቲም ያላቸው ሮያል ፋሚሊዎች ነበሩ፣ የሉም። እንደ አብርሃም ፋሚሊዎች ማንም የለም። የአብርሃም ፋሚሊዎች ምቀኝነት የለባቸው፣ ህስቲና ያለባቸው የሚገርሙ ቲሞች ናቸው እና ሩታም ይገባሻል የልጅናትና አባት ሁናችሁ አለ ፈጣሪ ደግሞ ጨማምሮ ይስጣችሁ፣ ጨማምሮ ከፍ ያርጋችሁ። ወደፊት ሁኑ፣ ወደፊት ምንም። ይሄ መለያየት ምናምን ነገር ኦዲንሳችሁን በዚህ ምክንያት ላይ ባታጡ የተሻለ ነው። ልባቸውን ባታሳመሟቸው ለእናንተ ዋጋ ከፍለውላችኋል። እነዚህ ዋጋ የከፍለላችሁን ሰዎች ባታሳዝኑ ደግሞ የተሻለ ነው ማለት ነው። አንዳንድ ጊዜ አለመግባባት ይፈጠራል። በአለመግባባት መካከል ግን ሁኑ፣ ፍቅር አለ ፍቅር አለ፣ መከባበር አለ። እያየነው ነው። መቼ መደበቅ የማይቻል መደበቅ የማይቻል ፍቅር የሚባለው ነገር በሁለታችሁ ላይ አለ። እሱም እሷም ጋር ማለት ነው። ሁለት አይለያችሁ፣ ልባችሁንም አይቀይርባችሁ። በዙሪያው ትናንትና መተው እንኳ ሰርፕራይዝ በሚያደረጓቸው ባረጓት ሰዓት እንኳ አብርሃም ያፈራቸው ናቸው። ከፈረንጁ ጀምሮ እነ አንዋር ምናምን የተለያዩ እንዳለ የቡታጅራ ዩቱበሮችም ግማሽ በግማሽ የአብርሃም ፍሪቶች ናቸው።